በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንደምትመለከቱት ዛሬ ውሏችን ሁሉ በዚህ በገዳሙ ላይ ጉብኝት እያደረግን ያለንበት ሰዓት ነው። ሁላችንም በዚህ በተቀደሰ ቦታ የተቀደሰ እንዲሆን አባቶቻችን ተገኝተው ይህንን ቦታ ባርከው ታቦተ ሕግ ገብቶ ገዳሙን ተገድሞ ብዙሀን አባቶች መጥተው ባርከው የኛ እንዲሆን ለማድረግ በጣም ከፍተኛ ስራ ርብርብ እያደረግን ያለንበት ሰዓት ላይ ነው እና እንደምትመለከቱት ይህ ገዳም እየመጡ በዚህ ቃል ለመጠይቅ ስናደርግላቸው ደስታቸውን፣ ስሜቶቻቸውን፣ ፍላጎቶቻቸውን ከአባቶቻችን ጀምሮ ምዕመናን በሙሉ በአጠቃላይ የሀገር ውስጥም የውጭ ሀገርም ዜጋ ይህንን ጥያቄዎችን ሲጠየቁ ያላቸውን ስሜትና ደስታ እየገለጹልን ያለበት ነው። በዚህ ቦታ ላይም ደግሞ ይህንን ሰፊ ስራ እናንተ እንድትመለከቱት በያላችሁበት ቦታ ላይ ስርጭቱ ሰፊ ስራ እንዲሰራ እያደረጉ ከኋላ ያሉ ወንድሞቻችን ይህንን ተግባርን እየሰሩ ያሉት ካሜራማኖቻችን፣ እንደዚሁም የሀገረ ስብከታችን ሚዲያ ክፍል ሰፊውን ስራ እያስተዋወቀን ያለበት ነውና ና ይህንን ስናደርግ እየተመለከታችሁን ያላችሁ ሁሉ ኮመንት፣ ላይክ፣ ሼር እያደረጋችሁ በዛ ቦታ ላይ የሚለቀቀውን ደግሞ ባርኮዶቹን በመጠቀም በተስፋ ሰነዱን በመሙላትም የአባልነት ፎርምም እንድትሞሉና ና በኮንፈንድሚም፣ በፔፓልም፣ በአካውንቶችም ላይ የአስተዋጽኦ የአድርጉልን መልእክቶቻችንን እያስተላለፍን እዚህ በመካከላችን ቆሞ የምታዩት ከብሬመን 190 ምናምን ኪሎ ሜትር አካባቢ የሚጠጋ ተጉዞ የመጣ ወንድማችን ነው። እኔ እንደ መነሻ ደረጀ ብያነሰዋለሁ። ዶክተር ደረጀን በሰንበት ትምህርት ቤት ማደራጃ መምሪያ በሀገረ ስብከቱ ዋና ኃላፊ ሆኖ እያገለገለ ያለን ነው። የጀርመንና አካባቢው ሀገረ ስብከት የሰንበት ትምህርት ቤት ማደራጃ መምሪያ ዋና ኃላፊ ነው። ደረጀ ሙሉ ስሙን፣ ስራውን፣ አገልግሎቱን፣ ያለበትን አጥቢያ የሚያገለግልበትን በማስተዋወቅ እንዲጀምርልን እናደርግና ቀጣዩን ጥያቄ እንቀጥላለን። እሺ ቀሲሶ፣ እግዚአብሔር ይስጥልኝ በጣም አመሰግናለሁ። በመጀመሪያ ደረጃ ለዚህ ሰዓት እና ደቂቃ አድርሶን ሁላችንን ሊያገናኘን ለሎል እግዚአብሔር ክብር ምስጋና ላቀርብ እወዳለሁኝ። በመቀጠል ስሜ ደረጀ ኃይሉ ይባላል። የማገለግልበት አጥቢያ ብሬ መመካነ ሰማዕት ቅዱስ እስጢፋኖስ ይባላል። ከዚህ ወደ 190 ኪሎ ሜትር አካባቢ ላይ የሚገኝ ቤተ ክርስቲያን ነው። በተጨማሪ ደግሞ እንግዲህ በሀገረ ስብከታችን የአገልግሎት ክፍል አንዱ የሰንበት ውት ማደራጃ ክፍል ነው። ያንን የማደራጃ ክፍል በጊዜያዊነት እያስተባበርኩኝ ይገኛለሁኝ። እሺ፣ እናመሰግናለን ደረጀ። ሌላ ሰፊ ጥያቄዎችን ከምናነሳ አንድ ሰፋ ያለ ጥያቄ እናንሳ የሚል ሀሳብ አለኝ። መጨረሻ ላይ ምን ደግሞ ስላለን ከሰንበት ቤት ሰንበት ተማሪ ከቤተክርስቲያን አገልግሎት አስተዋጽኦ ሰፊ ስራ ያለው ነው እንደምናውቀው። ስለዚህ ይህን ገዳም ከመገደም ጋር ሰንበት ትምህርት ቤት አባሎች ሰንበት ተማሪ ነን መዘመር ብቻ ነው የሚል ነገር ሰሳቤ እንደሌላቸው እናውቃለን፣ እናምናለን። ሁሉም የሚማረው ያን ትምህርት ስለሆነ፣ ስለዚህ እንደ ሰንበት ትምህርት ቤት ማደራጃ መምሪያነት ኃላፊነት፣ ሰንበት ተማሪ በየጥበብ ያለው ሁሉ በዚህ ገዳም ላይ ምን አይነት አስተዋጽኦ ሊኖረው ይገባል? ለሰንበት ተማሪ አባላት ይህ ገዳም መመስረቱ ምን አስተዋጽኦ አለው የሚል ጥያቄ እናነሳለን። እስቲ ወደዛ እንሂድ። እሺ፣ እግዚአብሔር ይስጥልኝ። እንግዲህ እንደሚታወቀው ሰንበት ትምህርት ቤት የነገዋ የቤተ ክርስቲያን ተረካቢዎች የሚፈሩበት ክፍል ነው። ከዚህ አንጻር ገዳሙ ምን ፋይዳ አለው ብንል በተለይ በዚህ በጀርመንና አካባቢው ሀገረ ስብከት ያለን አጥቢያዎች ብዙ ጊዜ የራሳችን የሆነ ቦታ የምናስተምርበትም የምንሰለጥንበትም ስለሌለን ይህ ገዳም አንዱ የተመሰረበት አላማው የስልጠናና የትምህርት ማዕከል እንዲሆን ተብሎ ነው። ይሄ ደግሞ እንግዲህ ሲባል ቤተ ክርስቲያን በየተዋረዱ የተለያየ የስልጠና ዘርፎች ቢኖራትም ዋናው ግን ወጣቶች ላይ አተኩረን መስራት ያለብን ጉዳይ ስለሆነ የሰንበት ትምህርት ቤት አባላት ስልጠና የሚያገኙበት ስለ ቤተ ክርስቲያናቸው እውቀት የሚጨብጡበት ስለ ቤተ ክርስቲያናቸው የሚመራመሩበት ማዕከል ይሆናል። ይሄ ምርምር ማዕከል ወጣቶችን፣ አባቶችን ያሳተፈ ቢሆንም እኛ እዚህ ያለነው ለልጆቻችን ተተኪው ትውልድ ማስተላለፍ የሚገባን እውቀት እስካሁን እያስተላለፍን እየሰራን አደለም። ስለዚህ ከዛ አንጻር ለዚህ ትልቅ አስተዋጽኦ አለው እያስባለሁኝ። ከዚህ አንጻር ደግሞ እንግዲህ የሰንበት ትምህርት ቤት አባላቱ ምን ይጠበቃል ብለን ብናስብ። በቤተ ክርስቲያን የሰንበት ትምህርት አባላት ገዳሙ ጽንሱ ሀሳቡ ከተጀመረ ጀምሮ በንቁ እየተሳተፉ ይገኛሉ። አሁንም ደግሞ በየአጥቢያ ቤተ ክርስቲያኑ ንቁ ተሳትፎ እያደረጉ ይገኛሉ። ይህንም ለመደገፍ ትልቅ ተነሳሽነት አለና የተለያዩ መርሃ ግብራትንም ለማዘጋጀት በእቅድ ደረጃ ይዘዋል ለማለት ወዳለሁ። እናመሰግናለን። ሰንበት ትምህርት ቤት እንደ ሰንበት ተማሪነት በዚህ ቦታ ላይ ተገኝቶ ስልጠና መሰልጠን ተከታታይ ትምህርቶችን እንዲማሩ ኮርሶችንም ሱባኤውንም በማስተባበር ዝማሪያቶችንም እንዲያጠኑ በማድረግ ይህን ገዳም ገዳም አድርገን የኢትዮጵያ ገዳም አስመስለን የምንገለገልበት ስፍራ እንዲሆን ትልቁን አስተዋጽኦ የሚሰራበት ክፍል እንደሆነ ሁላችንም እናምናለን እናውቃለን። እንደው የገዳሙን እንቅስቃሴ በሚመለከትስ ምእመናን ምን አይነት ድርሻ ማድረግ አለባቸው በዚህ ቦታ ላይ ብለህ ሀሳብ ትሰጠናለን እንግዲህ እንደምናስበው በዚህ በውጭ ዓለም በምንኖርበት ጊዜ ከፍተኛ የሆነ የስራ የኑሮ ጫና አለ። ከዚህ ከስራና ከኑሮ ጫና አለፍ ብለን ደግሞ ራሳችንን የምናዳምጥበት ራሳችንን የምንመረምርበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳም የሆነ ቦታ የለንም። እስካሁን ብዙዎቻችን የምንሄደው እህት አብያተ ክርስቲያናት የሚጠቀሙበት ገዳም ነው። ያ ደግሞ የሰው ወርቅ አያደምቅ ነው እና ለኛ ለራሳችን ለኢትዮጵያውያን የሆነ በኢትዮጵያውያን መልክ የተሰራ ገዳም መኖሩ ለሁላችንም ሕዝበ ክርስቲያን በጣም ጠቀሜታው የጎላ ነው እና ይሄ የገሌ ወይም የገሌ የሚባል ቦታ አይደለም። ስለዚህ ሁላችንም ልንረባረብበት፣ ሁላችንም አስተዋጽኦ ልናደርግበት፣ ታሪክ ልንሰራበት የሚገባ ነው። ይሄ እንግዲህ በብዙ ቦታ ተነግሯል። በአውሮፓ የመጀመሪያው ገዳም ነው የምንገድመውና የሁላችንም ተሳትፎ ይፈልጋልና ሁላችንም እዚህ ላይ አሻራችንን ማስቀመጥ ይገባናል ብዬ ነው የማስበውና ልጆቻችንም በኛ እንዲኮሩ በኛ አባቶቻችን አስቀምጠውልን ሄዱ እንዲሉ ሁላችንም እንረባረብበት ይገባል ነው የምለው። እናመሰግናለን። በዚሁ በሰንበት ትምህርት ቤት አገልግሎት ዙሪያ ላይ አሁን ሰፊ ረዥም ወራት የፈጀ የመዝሙር ዝማሬ ተዋህዶ በሚል ሰፊ አገልግሎት እየተንቀሳቀሰ ያለበት ነው፣ እና ይህንንም አገልግሎት መች ነው የሚደረገው? የት ቦታ ነው? ምን አይነትስ አገልግሎት ጥናቶችና እንቅስቃሴ የተደረገ ነው? በዚህ ቦታ ላይስ ገዳም ክፍል ወይም ገዳምን በተመለከተ ምን አይነት ድርሻ ምዕመናን፣ አባሎች ተደራሽነት የሚያደርጉበትን ነገር ታሳቢነት ይኖረዋል ብለህ ታስባለህ? እሺ፣ እግዚአብሔር ይስጥልኝ። ጥሩ ጥያቄ ነው በእውነቱ። ገዳሙን ለምን አስፈለገ ከሚለው አንዱ ጉዳያን ስንመለከተው ሰፋ ያሉ የቤተ ክርስቲያን ጉባኤትን ዝግጅቶችን ለማዘጋጀት የራሳችን የምንላቸው ቦታዎች ጠባቦች ናቸው። አሁን በዚህ ደረጃ የምናየው ገዳም ወደ 17500 ካሬ ሜትር ነው ይሄንን በራሳችን መልኩ ካዘጋጀ ነው በጣም ትልልቅ ጉባኤያትን በጣም ትልልቅ የዝማሬ መርሃ ግብሮችን ለማካሄድና ለመሰባሰብ ትልቅ ጠቀሜታ አለው። ወደ ዝማሬ ተዋህዶ ስንመጣ አንዱ ተግዳሮታችን የነበረው እንዲህ አይነት ቦታ ባለመኖሩ ሌላ ቦታ መሄድ አስፈልጎን ነበረ ሌላ ቦታ መሄድ አስፈልጎን ነበረ እና የዝማሬ ተዋህዶ አሁን ባለው ሁኔታ እየተካሄደ ሊካሄድ የታሰበው በአይስፖርት ሀለ ፍራንክፈርት ከተማ ላይ ነው። ቀኑም ደግሞ ሜይ 24 በፈረንጆቹ አቆጣጠር ነው የሚሆነው። ህዝብ የምንቀበለው እንግዳ የምንቀበለው ከ10 ሰዓት ጀምሮ ነው። ዋናው መርሃ ግብር ከ13 ሰዓት ጀምሮ ይካሄዳል። ዋናው የዝማሬ መርሃ ግብርን ብለን ምናስበውም በእግዚአብሔር ፍቃድ፣ እግዚአብሔር እንዳወቀ ደግሞ የገዳሙ ክፍልና ወይም ይሄ ገዳም መገኘትና የኛ መርሃ ግብር መገጣጠሙ እንደው ባንድ ድንጋይ ሁለት ወፍ ነው ማለት ይቻላል። እና ከዚህ አንጻር በዝማሬ የተዋህዶ መርሃ ግብር ላይ ገዳም ክፍሉን ለመደገፍ የተለያዩ መርሃ ግብሮች ይዘናል። ትልቁ ነገር ግን ስለ ገዳሙ ግንዛቤ ማስጨበጥ ነው እና በዚህ መርሃ ግብር ላይ ከሁለት ሺህ ሰዎች በላይ እንጠብቃለን። ከዛ በላይ ይሆናል ብለን እንደምናስበው ይሄ ሁሉ ሰው ስለ ገዳሙ ጥቅምና ፋይዳ ገለጻ ከተደረገለት፣ እውቀቱ ካገኘ ለቤተ ክርስቲያን የኛ ሰው ወደኋላ እንደማይል የታወቀ ነው እና ገዳሙ ራሱን የቻለ ቡት ይኖረዋል። ራሱን የሚያስተዋውቅበት አነስተኛ የሚባሉ ደግሞ የገቢ ማሰባሰቢያዎች በራሳቸው በገዳም ክፍል ይታቀዱዋሉ እና ከገዳም ክፍሉ ጋራ አብረን እየሰራ እንገኛለን። እሺ፣ እናመሰግናለን። ያለው ነገሮች በሰፊው ተብራርቶልናል። በለበት የእንቅስቃሴ ስራ ሂደቶች ውስጥ ሁሉ ቤተ ክርስቲያኒቷ በዚህ ገዳም የምትጠቀማቸው ጥቅም ዘርፈ ብዙ ነው። ከዚህ በፊትም ያደረግናቸው ኢንተርቪዎች ከዓለም ጠይቆች ሁሉም ሰው ሰፊ ስራዎችን እየሰሩበት ያለበት ነው ያለው እና በዚህ ቦታ ላይ በምናገለግልበት እንደዚሁ ሰንበት ትምህርት ቤት ደግሞ ጉባኤትም ለማዘጋጀት ሰፊ እንቅስቃሴ እንደሚጠቀምበት እናውቃለን። ይህንንም እንደምናየው እንደተጠቀስከውም ቅድምም 17500 ካሬ ላይ ያረፈ ነው ቤተ ክርስቲያኑ እንደዚህም እንደምትመለከቱት ምእመናን 5000 ካሬ ላይ ያረፈ ቦታ የያዘ

ከዛ በኋላ ያለው ግን ቦታ ግቢው በሙሉ ክፍት ቦታና ና ሰፊ ነው። ትላልቅ ጉባኤ ለማድረግ ልጆች ለማጫወት ሰፋፊ ተግባራትን ለማከናወን ትልቅ ቦታ ጉባኤ ብናዘጋጅ የፈለግነውን ያክል ሕዝብ ቢመጣ እንኳን ሊይዝልን በሚችል ደረጃ ከ10 ሺህ ካሬ በላይ ያለበት ስፍራ ነው ያለን እና እዚህ ቦታ ላይ ያለውን እንቅስቃሴ በምናደርግበትን ደረጃ ሰንበት ትምህርት ቤትን የየራሱን አስተዋጽኦ እያደረገ መንፈሳዊ ጉዞዎቹን ለማድረግ የሚከናወንበትን ስራ በእምነት በማሰብ ደረጃ በሰንበት ትምህርት ቤት መምሪያ ደረጃ የታሰበ እቅዶች ወደፊት የተዘጋጁ ነው ብዬ አስባለሁ። እንዴት ነው ያለ ነገር አለ የተለየ ሐሳብ በዛም አያይዘክ ያለን ጥሪና አባሎቹ ሁሉም የድርሻውን የሚወጣበት ምን ማድረግ እንዳለበት አንድ ላይ አጠቀለላ አድርገህ ብትገልጽልን። እግዚአብሔር ይስጥልን እንግዲህ ይሄ ገዳም ጠቀሜታውን ገልጸን ልንጨርሰው አንችልም። በተለይ እዚህ አካባቢ ወይም ደግሞ በውጭ ላለን ሰዎች ማለት ነው፣ ኢትዮጵያ ውስጥ በቀላሉ ማግኘት ስለሚቻል ጥቅሙን ብዙ ሰው አይረዳውም። እዚህ ግን በተለይ መጪን ትውልድ ከማነጽ አንጻርና በቤተ ክርስቲያን ሕግና ስርዓት ከማሳደግ አንጻር ትልቅ ጠቀሜታ አለው። እንግዲህ ሰንበት ትምህርት ቤቶች የጋራ መድረክ የሚያዘጋጁበት ሁኔታ ለማመቻቸት ሲፈልጉ መጀመሪያ ቦታ ነው የሚያስፈልገው። ቦታ የለንም፣ ይሄ ቦታ የለንም። ጉባኤ ብለን ብናስብ፣ ስልጠና ብለን ብናስብ፣ ከተለያየ ጀርመንና አካባቢ አካባቢው ሀገረ ስብከት የሚመጡትን ወጣቶች የምናገናኝበት መድረክ ብናስብ ቦታስ ባለመኖሩ እስካሁን እነዚህ እንቅስቃሴዎች ተገጥተው ይገኛሉ። ይሄ ገዳም ለዚህ ትልቅዬ መልስ ነው የሚሰጠው እና ከዚህ አንጻር ሁላችንም እንደ ምዕመን እንደ ሰንበት ትምህርት ቤት አባል እንደ አንድ የቤተክርስቲያን ልጅ ልንረባረብ ይህንን ድጋፍ ልናደርግ ያስፈልጋል። እንግዲህ በሀገረ ስብከታችን ብዙ ጥሪዎች አሉ። እያንዳንዱ ምዕመን በምን መልኩ መሳተፍ እንዳለበት ወራዊ አስተዋጽኦ ማድረግ የሚፈልግ ወራዊ አስተዋጽኦ ማድረግ ይችላል። ለገዳሙ በሀገረ ስብከቱ አስተዳደር ጉባኤ የተወሰኑ ውሳኔዎች አሉ። እያንዳንዱ ምዕመን ከ250 ጀምሮ እስከ 1000 ድረስ 250፣ 500፣ 1000 እያለ በአንድ ጊዜ እንኳን ባይሆን በተለያየ ጊዜ እንዲከፍል ሁኔታዊ ተመቻችተዋል። የተለያዩ የሽያጭ ስራዎች ወይም ደግሞ የገቢ ማሰባሰቢያ መርሃ ግብሮች አሉ። በዛ ላይ ተሳትፎ ይሄንን ገዳም የራሳችን ማድረግ ይገባል ብዬ አስባለሁ እና እግዚአብሔር ደግሞ ይሄንን እንደሚያሳካ አሁን ባለን እንቅስቃሴ ተነሳሽነት ደግሞ ለእኛ እንደሚሆን ተስፋዬ ጽኑ ነው። እናመሰግናለን እግዚአብሔር ስትለን ያንን ያለንበት እየተመለከታችሁ ያለውን የተላለፈልን ዝማሬ ተዋህዶ ሳምንት የዛሬ ሳምንት ቅዳሜ በፍራንክፈርት በምናደርገው ጉባኤቶች ሁሉ እንደሚከናወን በነጋታው ደግሞ በፍራንክፈርት መድኃኔዓለም ቤተክርስቲያን የገዳም ክፍሉ እንደሚቀጥል ጉባኤቱን በዚህም ጉባኤ ላይ ዛሬም ባለፈው ሳምንት ሙንሽንም ጨምሮ በርእሰ ሊቃውንት አባ ገብረ ኪዳን እና በመምህራችን ሉልሰገድ ቃለ እግዚአብሔር ትምህርት እየተላለፈልን የገንዘብ መሰባሰቡን ፕሮግራም እየተከናወነ ሰንበት ተማሪዎችም ከያሉበት በአንድነት የተሰበሰቡ የዘማሪ አገሎትን እየሰጡን ባለበት ይህ ጉባኤ ሰፊ ስራ እና እንቅስቃሴ እየተከናወነ ያለበት ነው። ሁላችንም ያ ያለንበትን ስራ ድርሻችን እንወጣ እንስራ ለማለት ነው። አሁን እንደተነገረንም በሀገረ ስብከት አስታደርጉ ወይም እንደተወሰነው ምእመናንም በአንድ ላይ ሆነው የተስማሙበት ማንኛውም ምእመን አጠቃላይ ያቅሙን የድርሻውን 250፣ 500፣ 1000 እና ከዛ በላይ በእነዛ ቁጥሮች መካከልም ያሉትን ብሮች መጠቀም ይቻላል። ከዛ በላይም እና ያንን የተባለው ግን አንድ ምእመን ቢያንስ ይህን ቢያዋጣ የድርሻውን ቢሳተፍ ይቻላል የሚል እሳቤና ውሳኔ ስለተወሰነ በዚህ ላይ ተሳትፎ አድርገን ሁላችንም የድርሻችን እንወጣ ለማለት እንሞክራለን። ያንም ጥሪ እናስተላልፋለን። በዛም ላይ ግን የምናስተላልፈው እንደ ሰንበት ትምህርት ቤት በዚህ ሀገረ ስብከት ሚዲያ ክፍሉ የሰንበት ትምህርት ቤቱ መዋቅር ላይ ያሉትን ስራዎችን ሚዲያ ክፍሉ በሰፊው ሰብስክራይብ ሼር፣ ኮመንት እንዲደረግ ይህንን አስተዋጽኦ በአንተ በኩል እንዲተላለፍልን ጥሪ እንድናስተላለፍ የተነገረን ነውና ሁላችንም ያንን ነው በዛ ቦታ ላይ የተላለፈ ማለት በገዳም ክፍሉ የሚተላለፉትን፣ በገዳም ክፍሉ የሚነገሩትን፣ በገዳም ክፍሉ የሚሰራጩትን መረጃዎች በሙሉ የሚያዩት በሀገረ ስብከቱ ሚዲያ ክፍል ብቻ ነው። ስለዚህ እዛ ሚዲያ ክፍሉ ላይ ሰፊውን ስራ እያደረግን የድርሻችን እንድንወጣ